በምላስ የሚወጡ በምላስ ስለሚወጡ ፊደላቶች ነው። ምላስ አጠቃላይ የሆነ መውጫ ቦታ ነው። በዚህ በምላስ ደግሞ አስር መውጫ ቦታዎችን እናገኛለን። እነኝህ አስር መውጫ ቦታዎችን ደግሞ በቀላሉ ለመያዝ የምላስ ዋና ዋና የሚባሉ ክፍሎች አሉ። እነሱም አራት ክፍሎች ናቸው። በእነኝህ በአራቱ የምላስ ክፍሎች አስሩን መውጫ ቦታዎችን ተካተው እናገኛለን። ኢንሻላህ ዛሬ የምንነጋገር የሚሆነው ሶስተኛውን የምላስ ክፍል በተመለከተ ነው። ከሁን በፊት አቅሰል ሊሳን እና ወሰጠ ሊሳን በተመለከተ አይተናል። ማለትም ለአፍ ሩቅ የሆነው የምላስ ክፍልን እና እንደዚሁም ደግሞ መካከለኛው የምላስን ክፍል በተመለከተ አይተናል ማለት ነው። እንሻ አላ የዛሬው ደግሞ ሓፈቱ ሊሳን ወይም የምላስ ጎንና ጎን ክፍል በተመለከተ የምናይ ይሆናል። በዚህ ክፍል ሁለት መውጫ ቦታዎችን እናገኛለን። እነሱም የቧድን መውጫ ቦታና የላምን መውጫ ቦታ ቧድ የምትወጣው ዷድ የምትወጣው በምራሳችን ጎኑ ክፍል ማለት ነው። በሁለት ባንዱ ወይ በግራ ወይ በቀይ ማለት ነው። በግራ መውጣቱ ቀላል እና አብዛኛው ቃሪዎች የሚጠቀሙበት የሆነ ነው። እና ይህ የምላሳችን ጎኑ ክፍል ማለት ነው። በድዳችን የላይኛው ድዳችን መባቂያ ጋር አብሮ በመጣመር የሚፈጠር ድምፅ ነው። እዚህ ላይ እንደምትመለከቱት እዚህ ላይ ላይኛው ይሄ ላይኛው ጥርሳችን ነው። የአካባቢ ማለት ነው። የምታዩት ይህ ላይኛው ነው። እዚህ ላይ ድዳችን አለ ማለት ነው። በስከ ግራም ሆነ በስከ ቀይ በሁለት ከሁለት ባንዶ ኢንሻአላህ መጠቀም ይቻላል። ነገር ግን ቀለል ያለው ስለሆነ ነው በገራ ያልኩት። እና እዚህ ላይ እንደምትመለከቱት የጥርሳችን ድዳችን አለ። ድዳችን መባቂያ ላይ እዚህ ላይ እንደምትመለከቱት ይህ ክፍል የምላስ ጎን የሚያርፍበት ክፍል ነው፣ የምላሳችን እዚህ ላይ እንደምታዩት ይህ የምላስ ክፍል የምላስ ጎኑ ክፍል ማለት ነው። እዚህ ክፍል ሲያርፍ ምንን ድምፅን ይፈጥልናል? የዷድን ድምፅ ይፈጥርልናል። እዚህ ክፍል ግን ፊት ለፊቱ ግን ይህነ የምላስ ጎን አያርፍበትም ማለት ነው። በዚህ ማረፍ አሰራፍ አይቻልም። ይህ በዚህ ከሆነ የምናወጣው ማለትም በደኛው በፊት ለፊታችን ከሆነ የምናወጣው ትክክል አይደለም ማለት ነው። አበላሽተናል። ስለዚህ ይህ ላይ እንደምትመለከቱት ይህ ክፍል ማለት ነው የምላሳችን ጎን ክፍል አያርፍበትም። ወይም በምላሳችን ጫፍ ይህን ክፍል በማስነካት ዷድን ማስፈጠር አንችልም። የግደታ የምላሳችን ጎን ክፍል እዚህ ክፍል መጣ በመጠመር አለበት ማለት ነው። እዚህ ክፍል ወይ በግራ ወይ በቀኝ ማለት ነው። እና ኢንሻላ ይህ እንደ መሳሪ ዷድ ስናወጣውም ዷድ የምድምጽትን ዷድ ዷድ በዚህ መልኩ ዷድ በዚህ መልኩ ይወጣል ማለት ነው። ስለዚህ ይህ የምትመለከቱት የምላስ ክፍል ጎኑ ማለት ነው የምላስ ጎን ክፍል በላይኛው የፊት ለፊት ድዳችን ማለት ነው በላይኛው ድዳችን በቅያው ጋር ይህ እንደምትመለከቱት ይህ በዚህ ክፍል ያርፍና ይህንን ዷድን ድምፅ ይፈጥርና እና ዷድ የሚወጣው በዚህ ክፍል ነው ማለት ነው። ይህ ሀፈቱ ሊሳ ነው የሚባለው እንግዲህ ይህን ነው የምላስ ጎን ክፍል በዚህ ክፍል ሲያርፍ ባድን ይፈጥርልናል ማለት ነው። ሌላው ሁለተኛው መውጫ ቦታ ላምን በተመለከተ ላምን በተመለከተ እናያለን ማለት ነው። ላም እዚህ ላይ እንደምትመለከቱት ሁለተኛው መውጫ ቦታ ነው። በሓፈቱ ሊሳን ማለት ነው። በሓፈቱ ሊሳን ሁለተኛው መውጫ ቦታ ነው። ይህን ክፍል ሚን አድነ ሓፈት ሊሳን ሚን አድና ሐፈት ሊሳን ኢላ ሙንተሃ ጠረፍ ይላል። እዚህ ላይ እዚህ ላይ እንደምትመለከቱት ለአፍ ቅርብ የሆነው የምላሳችን ጎን ክፍል ማለት ነው። እዚህ አካባቢ ጀምሮ ማለት ነው እስከ መጨረሻው ድረስ ያለው እስከ ጫፎ ክፍል ያለው ይህ ክፍል ምንን ይናከዋል? እዚህ ላይ እንደምትመለከቱት ማለት ነው ይህንን ፊትለፊት ላይኛው ጥርሳችን ፊት ለፊት ያለው የፊትለፊት ጥርሳችን መባቂያ ጋራ አብሮ በመጣመር የሚፈጠር ድምፅ ነው። ላም ማለት ነው ላም እዚ ላይ ሽፉ ለአፍ ቅርብ ከሆነው የምላስ ጎን ክፍል ማለት ነው፣ እስከ ጫፉ ድረስ ያለው እዚ አካባቢ ጀምሮ፣ እዚህ ላይ በሚያርፍ ጊዜ እዚህ ላይ በሚያርፍ ጊዜ፣ በፊት ለፊት ጥርሳችን ማለት ነው፣ በዚህ ክፍል በሚያርፍ ጊዜ የሚፈጠር ድምፅ ላም የሚል ድምፅ ይሰጠናል ማለት ነው። ስለዚህ የላም መውጫ በዚህ መልኩ ነው ኢንሻአላህ ማለት ሁላችሁም ልታውቁትና ልትረዱት ይገባል ማለት ነው። ጂዛኩም الله خيرا እንግዲህ ያው ላም ይሄንን ይመስላል። በሐፈቱ ሊሳን ነው የምትወጣው ሲባል ሙሉ በሙሉ እዚህ ላይ ሙሉ ሙሉ አይደለም። የዳድ ከላይ እስከታች ያለ ይህ አካባቢ ሙሉ ጎኑ ክፍል ከላይኛው ድዳችን መባቂያው ጋር አብሮ በመጣመር ነው ይሄን ግን ይህን ነገር እንደምትመለከቱት ቅርቡ ክፍል ነው ማለትም ለምላሳችን ጫፍ ቀረብ ያለው ነው። ቀረብ ያለው ጀምሮ እስከ ይሄ አካባቢ ማለት ነው፣ እስከ ጫፉ ድረስ ያለው ይሄ አካባቢ ጎኑ ክፍል ከላይኛው የፊትለፊት ጥርሳችን መባቂያ ጋር ይህ አካባቢ ማለት ነው። መባቂያ ምነው እዛው አካባቢ በደንብ እንዲትረዱትና እንዲታውቁት ብዬ ነው። ግልፅ ነው። እዚህ አካባቢ በማሳረፍ የሚፈጠር ድምፅ ነው ማለት ነው። ስለዚህ የዷድም እንደምትመለከቱ ይህ አካባቢ የምላስ ጎን ክፍል የዷድ ማለት ነው። በድዳችን የዚህ አካባቢ በማሳረፍ ነው የሚፈጠረው ማለት ነው። ይህን አካባቢ ምላሳችን ዝም ብሎ ነካ አድርጎት ነው እንጂ የሚያርፈው ሙሉ በሙሉ እንትን አናደርገውም ሙሉ በሙሉ ምላሳችን አስደግፈን የሚፈጠር ድምፅ አይደለም። በፊት ለፊታችን የምናወጣ እህቶች እንዲሁም ወንድሞች ይኖራዋል። በፊት ለፊት አይደለም፣ ይህንን አካባቢ ጨረፋ አድርጎት ወይም ነካ አድርጎት የሚያልፈው እንጂ ሙሉ በሙሉ በማስደገፍ የምናወጣው አይደለም። ይህን ፊት ለፊቱ ማለት ነው። ይህን ጎኑ ክፍል ግን ይህን ጋር ነው ዋናው ተጣምሮ የሚሰጠን ድምጽ ማለት ነው። ማን ዷድ ማለት ነው። የምላሳችን ጎኑ ክፍል የአካባቢ እንደምትመለከቱት ጎኑ ክፍል እዚህ ክፍል ጋር አብሮ በመጣመር የሚፈጠር ነው ማለት ነው። ዷድ ስለዚህ የዷድ መውጫ እና የላም መውጫ ይህንን ይመስላል። ጊዛ ሁ ይረን በሚቀጥለው ደስ ከሚገናኝ ደህና ሰንብቱ። አሰላሙ አለይኩም ረመቱ ላ በረካቱ